ንጉሱ ለአደይ አበባ ሰጣት ዴቭን አስቆጣው እንዴት አበባ ትቀበያለሽ አበባ መቀበልኮ አለው አደይ ምን እያደረግሽ ነው ሲል ለአደይ ጠየቃት እሱም እንዳንተ ይወደኛል ሰጠኝ ተቀበልኮት ምን አድርጊ ነው የምትለኝ ስትል አበባውን ጥለው ወደ ቤት ገብታል ፍቅር ተእንኮለኛ የአደይን አባት ስልክ ቁጥር እፈልጋ ለደመቀ ተነግረዋለሽ ደመቀ ደግሞ ለአደይ ነግሯታል እና አንተስ ምን አልካት ምን አስባ ነው ደግሞ የአባቴን ስልክ ቁጥር የፈለገችው? አደራ ምንም ነገር ብትለህ እንዳትሰጣት ስትል ለደመቀ ነገረችው። ደመቀ እኔ ሞኝነኝ ወይ የአባትሽን ስልክ አሳልፌ ለእሷ ለፍቅር የምሰጣት? ብሎ ለአደይ መለሰላት። አደይ ምን አስበሽ ነው? ምንስ በደልኩሽ? ምን አድርጌሽ ነው? ደግሞ ለምንድን ነው የአባቴን ስልክ ቁጥር የፈለግሽው? ምስትል ለፍቅር ጠየቀቻት። ማንነው እየነገረች እኔ አልፈለኩም ስትል ካደቻት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚቱብ ቻና ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ። በሰራተኛዋ አደይ ክፍል ስልሳ ሰባት ተለቀቀ። በዛሬው ክፍል ላይ ለምለምና አደይ ወደቤት ቤት መመለስ ፈልገው መንገድ ላይ ወክ እያደረጉ ወደ ቤት ቶሎ መሄድ እንዳለባትና እታለምም ወደ እናቷ ጋር እንደተመለሰች ከዛ አግዜ ጀምራ አደይንም እየተቆጣጠረቻት እንደሆነ ለለምለም ተነግራታለች። ንጉሱና ደመቀ መንገድ ላይ ተቀምጠው ነበር። ሳራ አደይ ሲይዋት ደስ ይለዋት። ንጉሱ እባክህ ተረጋጋ፣ ምን እየሆንክ ነው? ወንድ ልጅ አይደለህም ወይ? ለምንኮራ አትለም የምን መልፈስፈስ ነው? ብሎ ደመቀ ለንጉሱ ይነግርዋ። አበባ ገዝቼ ለሷ መስጠት አለብኝ ሲል ለደመቀ ነግሮታ ገንዘብ ሳይኖረው ከደመቀ ገንዘብ ተቀብሎ ለአደይ አበባ ገዝቶ አዘጋጅቶ የው አበባው ያምራሉ ተመልከት ብሎ ለደመቀ ሲያሳየው ለምን ቀለበትስ አትገዛላትም አንተ ላይ ምን መሆን ነው ሲል ለንጉሱ ነግሮታ ወደ ቤት እንደሄደችም ፍቅርን ስትጠይቃት ፍቅር እኔ በጭራሽ አንቺ ሰራተኛ አይደለሽም ወይ ደግሞስ እንደዚህ እኔ አላደረኩም ስትል ለመሆን አመነች። አጭቃት አለ ዴፍ እቤት አቷት አደ የት ሄዳ ነው እያለ ለሷ ሲጠይቃት እኔ አላየውም እዛው ኪንጎ ጋር ሄዳ ይሆናል፣ የእሱ ፍቅር ይሆናል እሱ ጋር ያስኬዳት ከገጠር ከተመለሰች በኋላ ኪንጎ ኪንጎ እያለች ነው ስትለም ለዴፍ ትነግሯል። በጭራሽ ይሄ የአንቺ ስራ ነው፣ በባለፈው አንቺና ቤዛ እንደዚያ አድርጋችኋት እንዳባረራችኋት ሁሉንም ነገር ሰምቻለሁ አውቃለሁ። አሁንም እንደዚያ የምትነግርኝን ነገር ዝም ብዬ የምሰማ ሞኝ አደረግሽኝ ወይ ሲል ለፍቅር ተንኮለኛ መልሶላታል። ምናልባት እለምለም ጋር ሄዳ ይሆናል እንጂ አደይ በፍጹም እንደዚህ አታደርግም ብሎ ለሷ ይነግሯታል። እኔ እንደሆንኩኝ እውነቱን ነው እየነገርኩ ማመን ያለማመን ያንተ ስራ ነው ስትል ለሱ ትነግረዋለች። በያችንዋ ደግሞ ሊዲያ ተንኮለኛ ደግሞ ክላሷ እየጨፈረች ነበርና ወደ ክላስ ገብቶ ያላት ምንድነው አደይ ናይ ተሻታሉ ብሎ ሲነግራት እኔ የአደይ ጠባቂ ነኝ ወይ አላየሁም መስተል ለዴቭ ተነግረዋለች። ካላየሽ አላየሁም ነው ማለት ያለብሽም፣ ብሎ ለሷ ይመልስላታል። ምን ሆነህ ነው አንተ? ና ከኔ ጋር እንጨፍርም መስተለው እሱ መጨፈር አልፈለግም፣ የጭንቀት መፍትሄው መጨፈር ነው ያለሽ ማን ነው ብሎም ለሊዱ መልሶላታ ቆይ አን አንተ ለምንድን ነው እኔን ነን መቼም በዚህ መልክ መች ፈልገኝ ታውቃለህ? አሁን እሷ እቤት ስታጣት እሷን ፈለግህም ስትል ለእሱ ትመልስለታለች። አባቢ እኮ እቤትም የትም ስጠፋ የሚፈልገኝ የቤቱ ድምቀትም እንደሆንኩኝ የሚነግረኝ አባዬ ነበረ ስትልም ለድብ ትነግረዋለች። ያንችማ አለ ግን እዚህ ቤት ደግሞ እሷ ከሌለች አደይ ከሌለች ቤቱ ቤት አይመስልም፣ ይደብራል ሲልም ለልዱ መልሶላታል። ሁለታችሁም ለየብቻችሁ ልዩ ቦታ አላችሁ ብሎ ለእህቱ ይነግራታል። ያቺ ፍቅር ተንኮለኛዋ ተቀምጣ ንግሯን እያሰላሰለች፣ አደይ እና ለምለም በጣም ተናደው ደመቅና ንጉሱ እንደነገሯቸው ለምንድን ነው ስልክ ቁጥሬን የአባቴን የፈለግሽው እነሱን የጠየቅሻቸውን መሰተ ስታፋጥጣትም እዚህ ጋር በጣም ከአደይ ጋር እጸብ ውስጥ እየገባሉ። ለምለምም አንቺ ምን አይነት ሰውነሽ ሁለተኛ በእሷ ላይ እንዲሁም እሷን አሳልፈሽ ለአባቷ ለመስጠት አስበሽ ነው ወይ? ስልክ ቁጥራቸውን ለምንድን ነው እየፈለግሽው? አንድ ነገር ትሆንና እኔም አልምርሽም። መሰተ ለምለም ትስ ተነግራታለች የራሷ አሮባት የሰው ታማስላለች አሉ እያለች በእሷ ላይ ተተረተባታለች ታስጠነቅቃታለች ዴቭ ድንገት ወደ እነሱ ጋር ሲገባ ፍቅር ተንኮለኛዋ እትነሳለች አደይ በጣም ደንግጣለች እስታይ እሷ እሱ መተሻሎ የትሄደሽ ነው ብሎ እሴ ጠይቃት ልዱ አንቺ የትሄደሽ ነው? እረ አደይ ወንድሜ በዚ መልክ የምታሳስብው መስተል ለአደይ ነግራት ፍቅር ብድግብላ አትሄዳ ላይ ዴቨም እሶ ፎሎ ሲቀመጥ ልዱም ስትቀመጥ አደይ ምትናደድና ወደ ክችን ትገባለች። ለምለምን እዛ ሄጂ ክችን እኔ አናግራታለሁም መስተል ነግራት ነበረ። ክችን እንደሆኑ ሁለቱም ቀጥታ ልዱ ትመጣና ለምንድን ነው ለምለም ቤት እንድትገባ ያደረግሽው ለምን በሩን ከፈትሽ ብላ ትጮባታለች አደይ ላይ አደይ እኔ ምን መብታለኝና ነው እንደዛ የማደርገው ለምንድን ነው አንቺ እንደዚህ አስተሳሰብ የምታስቢው ምን አድርጋሻለች መሰተል ስትመልስላት እኔ እዛ ቤተ ስሄድ ከኤላና ለምለም ያባረሩኛል እዛ ቤት እንዲቀመጥ አይፈልጉም መሰተል ለሷት ነግራታለች ከወጣሁም የምወጣው ፍቅር ውጭ ስትለይ ነው ቤቱ የፍቅር ነው መሰተል ለሊዱ መልሳላት አለኝ እጇን ጥምዝዝ ስታደርጋት ዴቭ እየገባና ምን እየተፈጠረ ነው ምን ሆናችሁ ነው ብሎ ሲጠይቅ እዚ ጋር እንግዲህ ሁለቱ እየተጨቃጨቁ ዴቭ እይገባል ውሸቷን እዚ ጋር ያላለችውን እንግዲህ ስትናገርም እሷን ይዘህልኝ ውጣ ብላ ለምለም ለዴቭ ተነግሯል ሊዱንም ረፊ ነይ ብሎ እህቱን ይዞ ወደ ክላስ ይገባና ለምንድ ነው እንደዚህ የምታደርጊው ረፊ አንቺ ሄድሽ እንጂ በማለት ወደ ቤቱ አንቺ ነሽ እንጂ የሄድሽው እሷ አልመጣችብሽም ብሎ እህቱን ይቆጣታል ለፍቅር ነግራትና እሷ ከዚ ቤት እንድታባረርልኝ አደርጋለሁ ከቻላችሁ ሁለቱንም አባሩልኝ ትላለች መጀመሪያ ለምለም ተንኮለኛ ፍቅር ወደ እሷ ጋር እትገባና እንዴት ነው ብላ ስትጠይቃት ከዚ ቤት አባሪልኝ ለምለም ምን ቤቱ ያንቺ አይደለም፣ ወይም ምስትል ትነግራታለች። መጀመሪያ እሷን አባሪያት ስትላት እሷን ብቻ ሳይሆን ሁለቱንም ከዚህ ቤት ውልቅ አድርጌ አባረራችኋለሁ ትላታለች። አደይን ለምን ታባርሪያታለሽ? ማን ምግብ አብስሎ ሊሰጠን ነው? ምስትል ለፍቅር መልሳላት አለች። ፍቅር ከዚህ ቤት ሰላም እኔ የማገኘው ሁለቱንም ሳባረራቸው ነው፣ የኔ የምላቸውን ነገሮች በሙሉ ተነጠቅ ያለሁ ስትል ለሷ ትነግራታለች። አደይ እማ ወንድሜን እንድትወስድብኝ አልፈ ፈልግ ብላ በጣም ትነግራታለች ለፍቅር። በዛ ምክንያት ለምለምን ብቻ እንድታባረርላት ነበር የፈለገችው። ከወንድሜ ጋር ከተጠጋች እና በፍቅር አስተሳሰብ ከወንድሜ ጋርም ከአሰበች ወንድሜን በጭራሽ እሷ ልትወስደው አትችልም ብላ ለፍቅር ትነግራታለች። ዴቭም ፍቅርን አስጠንቅቋታል። እንዴት ነው እንደዛ አንቺ የምታደርገው? የሌላ ሰው አስተሳሰብ ወይንም ሌላ ሰው የሚናገር ነው አሁን እየተናገርሽ ያለሽው በሷ ላይ ያለ ሽን ጥላቻና ስለ ሌላ ሰው እያወራሽ ነው የሚመስለው። በጭራሽ እሷ በአንቺ ላይ ምንም መጥፎና የአንቺ የሆነ ነገር አልወሰደችብሽም እያለ ለፍቅርም ቢያስጠነቅቃት እሷ ከመንጨርጨር አልፍ አላረፈችም። ሰራተኛ መሆናችሁን ረሳችሁት ወይ በእዚ ቤት መታችሁ እንደ ልባችሁ የምትሆኑት እያለች ሁለቱንም ስትነግራት ነግራት አንቺ ሰራተኛ ሆነሽ የኤላ ጥገኛ ነሽ ብላ ለለምለም ስትነግራት ለምለም ደግሞ እኔ ጥገኛ አይደለሁም ከዚህ ሰፈር የተሻሉ ቤተሰቦች የኔ እንደሆኑ እንዳትረሹ። እኔ ደግሞ የኤላ ጥገኛ አይደለሁም፣ ከአንቺ እሻላለሁ፣ በላቤ ጠንክሬ ሰርቼ የማድር ሴት ነኝ ስትል ለምለም ለፍቅር ነግራታለች። ዴቭም በጣም ተናዶ አሁንም ስለ አደይ ሲላት፣ አደይ ምንም ጥሩ ምላሽ ነገር አትመልሰውም። ሁለቱም እየተጨቃጨቁ ድንገት ለምለም ስትገባ፣ በር ቆርቁሮ አደይን ጥሩልኝ ይላል። አደይ ስትወጣ የደመቀ ጓደኛ ደመቀ አልሄደም ስላለው ንጉሱ ያንን አበባ ይዞ ለአደይ እንዲሰጣት በሩን ሲቆረቁር ዴቭና ለምለም እየተመካከሩ ነበር። ምን ማድረግ እንዳለብኝ አላውቅም። እኔ ፍቅሬ ልትቀበለኝ አልቻለችም። እኔ ደግሞ በጣም ነው የምወዳትም እያለ ለለምለም ይነግራታል። ሁለቱ ለምን እሷም ቃሉን ለምን እንዳልተቀበለችው ከጎን ያቺ ተንኮለኛዋ ልጅም የምወደውን ሰው አንቺ ተጠግተሻልና የአንቺ ሊሆን አይችልም የኔ ነው ከሱ ራቂ እያለች ስለምታስጠነቅቃት ነው ከዴፍ ጋር ያን ያህል ቃሉን መቀበል እያቃታት። በመጨረሻ ግን ከሱ ራቂ ስትላት ይህንን እንዳታስቢው መቼም ላደርገው አልችልም ብላ ለፍቅር ተንኮለኛዋ መልሳላት አለ። ሁለቱ ሲጨቃጨቁ ለምለም ምን ልታደርጊያት ነው ብላ ፍቅርን ስትቆጣ ተገላገለች። በኋላ በር ላይ ንጉሱ ይጠራሻል ብላት፣ አደይ ትሄዳለች። አደይ ስትሄድ ያንን አበባ ይዞ በር ላይ ቆሞ ያንን አበባ ለሷ ሰጥቷታል። ዴቭም አይቶ በጣም ተናዶ ህዝቶበት ለምን እንደዚህ ታደርጊያለሽ ብሎ ለአደይ ሲነግራል፣ እሱም እንዳንተ ይወደኛል ያፈቅረኛል፣ ሰጠኝ፣ ተቀበልኩት፣ ምን ላድርግ? ምን ሁኔ እያላችሁ ነው የምት የምታስጨንቁኝ እያለች ለዴፍ ትነግረዋለች። አበባውንም አጠገቡ ወርውራለት ወደ ክላስ ትገባለች በጣም እትናደዳለች። ያንን አበባም ዴፍም ይዞ ወደ ንጉሱ ጋር ሄዶ ንጉሱን ደብድቦታል። ለምለምም ለምንድን ነበረ የፈለገች ንጉሱ ስትል ለአዴ ነግራታለች። አበባ ሰጠኝ ተቀበልኩት፣ ግን ዴፍ ደስ ስላላለው እግቢው ጥየው መጣሁም ብላ ለሷ እነግራለች። ያች ተንኮለኛዋ ፍቅር ተብያዋ አሁንም አዴን እንደምታሰቃያትና አን አንተን ደግሞ እሷ ስለምትወድህ ነው። አንተ ብቻ በንጹህ ፍቅር ጠብቃት፣ አንድ ቀን እውነት ይሆናል እትቀበልሃለች እያለች እሱ ተስፋ ሲቆርጥ፣ እሷ ደግሞ እያበረታታችሁ ትገኛለች። አደይ ካለችበት የስራ ውጥረት እንዲሁም ደግሞ ያቺ ተንኮለኛዋ ልጅ እያሰቃየቻት ስለሆነ ዴፍ ደግሞ በምንም መከራና ሲቃይ ውስጥ ብትሆኒ አንቺ ለእኔ ፍቅሬን እስከምትቀበኝ ድረስ እጠብቅሻለሁኝ ከጎንሽ ነኝ ብሎም ለአደይ ነግሯት ነበር። በመጨረሻም ለምለም እውነቱን እንግዲህ እሱም እያውቃል እሷም ለምን እምቢ እንዳለች እና እንደ እምታገስም እንደነገረችው ለምለም እነግረዋለች ማለት ነው። ዴቭ እንግዲህ አሁንም ተስፋ አለው። አደይ በመጨረሻ የዴቭ ነው የምትሆነው። ከዛ ቤት ወጥተው በራሳቸው ቤት ይኖራሉ ማለት ነው። ያቺ ተንኮለኛ ፍቅር ተብ በመጨረሻ ዴቭም ወደ ንጉሱ ጋር ሄዶ እንዴት ነው ድፍረትህ ለመወዳትና ለማፈቅራት ልጅ እቤቴ ድረስ መጥተህ አበባ የምትሰጣት ብሎ እሱን ደብድቦታል። አበባውን ስትቀበልም አበባ መቀበል እኮ ትርጉም አለው እንዴት ዝም ብለሽ ትቀበያለሽም? ብሎ ለአዴ ነግሯት ነበር። አዴ ደግሞ እሱም እንዳንተ ይወደኛል፣ ሰጠኝ፣ ተቀበልኩ፣ ትሽ ምን ላድርግ? ለምንድነው እኔን በዚህ መልክ የምታሰቃዩኝ? ብላ እዛው አጠገቡ አበባውን ወርውራለታለች። ሁሉንም ነገር ለምለም ለዴቭ አስረድተዋል። እሷ እኔ ስጠጋትም እሷ እየሸሸችኝ ነው፣ እኔ ሸሸሻት ደግሞ እሷ እየተጠጋችኝ ነው። ፍቅሬ ልትቀበለኝ አልቻለችም ብሎ ለለምለም ነግሯታል። ለምለም ሁሉንም ነገር በግልጽ ለሱ ነግሯል። አንተ በእውነትና በቀጥታ በቀጥተኛ መንገድ ብቻ ጠብቃት ትመጣለች ማለት ተስፋ ሰጥተዋለች ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቤተሰብ ያላችሁበት ሰላም ቆዩ። ባይ ባይ።